በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። መጀመሪያ ለዚህ ሰዓት ያደረሰን አምላካችን ምስጋናችን ይደረሰው። እንግዲህ ይሄ ኮርስ ሀምሳ ሰባተኛው ዙር ኮርስ ነው። ከጨንቻ ጀምሮ ሲቆጠር ሀምሳ ሰባተኛው ዙር ኮርስ ነው። ይሄ ኮርስ የተዘጋጀው በቅዱስ ሲኖዶስ በጀት ነው። በመላው ከዚህ በፊት ማሰልጠኛዎች ባህር ዳር፣ ዝዋይ፣ አዋሳ እንደዚህ ነበሩ፣ ጥቂት ቦታዎች ነበሩ። አሁን ቅዱስ ሲኖዶስ በሁሉም አህጉረ ስብከት በየሀገረ ስብከታቸው ሁሉም እንዲያሰለጥኑ በወሰነው ውሳኔ መሰረት ለሁሉም አህጉረ ስብከት በጀቱ ተፈቅዶ ለእኛም እንደዚሁ በጀቱ ተፈቅዶልን በቅዱስ ሲኖዶስ በጀት ነው ይሄ ማሰልጠኛውን በየአመቱ የምናሰለጥ ነው። በጀቱ ከቅዱስ ሲኖዶስ ተፈቅዶ የመጣ ነው ማለት ነው። እንግዲህ የስልጠና አሁን የምናሰለጥናቸው አስራ አራት ተማሪዎች ናቸው። በብዛት ቀሳውስት ናቸው። ከጋሞና አካባቢው ዞኖች የመጡ ናቸው እና በዚሁ በሃምሳ ሰባተኛው ዙር እድል ገጥሟቸው ሊሰለጥኑ ከየወረዳው የመጡ ቀሳውስት ጥቂት ከዚህ ከተማም የገባ የገቡ አሉ። መ አንድ ልጅ ያለ ይመስለኛል በግሉ የሚማር እና የወረዳዎቹ ተመርጠው በወረዳዎቹ አመልማይነት ተልከው መጥተው ይህን ስልጠናውን እዚህ እንዲወስዱ እየተደረገ ነው ማለት ነው። እንግዲህ ስልጠናው ከመጋቢት አንድ ጀምሮ እስከ ሰኔ 30 ነው። አራት ወር ነው የምናሰለጥነው። እንግዲህ ስናሰለጥን ለዚህ ለየራሱ ለሳብጀክቶቹ ለትምህርቶቹ የተዘጋጁ መምህራን አሉ። የየራሳቸው ኢትዮጵያ ቤተክርስቲያን ታሪክ፣ ቤተክርስቲያን ታሪክ በአለም መድረክ፣ እንደገና ስርዓተ ቤተክርስቲያን ለእኔ አሁን የደረሰኝ እኔም ማስተምረው ነገር ሃይማኖት ወይም ዶግማ አንደኛው ሲሆን ሁለተኛው ደግሞ ምስጢራት የቤተ ክርስቲያን ነው፣ እኔ የማስተምረው። እና አራት ወር ነው የሚሰለጥኑት፣ አራት ወር ነው የሚማሩት። አሁን በሰኔ መጨረሻ ያጠናቅቃሉ። ትምህርቱ እንግዲህ በጣም ጠቃሚ ትምህርት ነው፣ የመጠገኛ ትምህርት ነው የሚባለው። ማወቅ የሚገባቸውን ዋና ዋና ነገሮች ተምረው እንደውም አልፎም ተርፎም እንግዲህ ለስብከት የሚያበቃቸው የስብከት ዘዴ ዋናው ወንጌል መድረክ ላይ ቆመው ምዕመናኑን እንዲያስተምሩ ነው። ትልቁ ርዕስ ይሄ ነው። አሁን እና ከዚሁ ጋራ የስብከት ዘዴም የሚያስተምር መምህር አለ። ብሉይ ኪዳን፣ አዲስ ኪዳን የሚያስተምሩ መምህራን አሉ። ሰው ፊት ቆመው እራሳቸው አውቀው እንግዲህ ምዕመናኑን በየቋንቋቸው አስተምረው ወደ ሃይማኖታቸው እንዲመልሱ ዋናው ርዕስ ይሄ ነው። ግና አራት ወር ነው የምናሰለጥነው ማለት ነው እንግዲህ የሚያስገኘው ጥቅም ካህናቱ ማወቅ የሚገባቸው የቀራቸውን እውቀት የሚያውቁበት ነው። ይህን ካወቁ በኋላ ደግሞ ለምእመናኑ እንዲያስተምሩ ነው። ለተከታዮቻቸው ምእመናን እዚህ የተማሩትን መሪ አመራር ተቀብለው መጻሕፍት እያነበቡ ራሳቸው ደግሞ ዝግጅት እያደረጉ ህዝበ ክርስቲያኑን እንዲያስተምሩ መጀመሪያ ራሳቸው ማወቅ አለባቸው ቀሪ ሳያውቁት የቀረ እውቀት ለማሟላት ነው እዚህ የሚመጡት ያንን አሟልተው ፍጹማን እንኳን ባያደርጋቸውም፣ እስከ መጨረሻ ፍጹማን ባያደርጋቸውም ዋና ዋናዎቹን እንደ አስፈላጊ የሆኑ ነገሮችን ተምረው ተመልሰው ደግሞ ወገኖቻቸውን ምእመናንን እንዲያስተምሩ ስለ ስጋው ደሙ ምንነት፣ ስለ እግዚአብሔር አንድነት ሶስትነት፣ ስለ ቅዱሳን መላእክት፣ ስለ እመቤታችን በቀላሉ፣ ስለ ብሉይ ኪዳን፣ ስለ አዲስ ኪዳን ታሪክ ባጭር ባጭሩ ተምረው የበለጠ ግን እነሱ በማንበብ ያዳብሩታል። ምዕመናኑን እንዲያስተምሩ እንዲሰበስቡ፣ የተበተኑትን ምዕመናን ማያቁትን ምዕመናን እንደገና ደግሞ መናፍቃን የወሰዷቸውን ምዕመናን አስተምረው ተከራክረው ወደ ቤተ ክርስቲያን እንዲመልሱ ነው። ይሄ ዋናው ዓላማ ይሄ ነው ማለት ነው። እንግዲህ ከተወሰኑ ዓመታት በፊት ይሄ ማሰልጠኛ በጨንቻ ማሰልጠኛ ነው የነበረው፣ የጥንት የቆየ የነበረ ማሰልጠኛ ነው። ጨንቻ እዛ ስናሰለጥን እንግዲህ ደርሶ መልስ ዘጠና ኪሎ ሜትር ነው የሚሆነው። እዚህ ተቀምጠን በየሳምንቱ አንዳንድ አስተማሪ እየሄደ ነበረ ሰልጣኞቹን የሚያስተምራቸው። በመቀጠል ደግሞ የሚማሩ ተማሪዎች ደሞዝ እየተከፈላቸው የራሳቸውን ምግብ እያዘጋጁ ነበረ የሚማሩት ይሄ ደግሞ በጣም ጎጂ ሆኖ አይተነው ከምግብ ማዘጋጀት ጋር ተማሪ ገጥሞ መማር ስለማይችል፣ እንደገና ደግሞ ከሀገረ ስከቱ ስለ ራቀ ማሰልጠኛው ውጤታማ አልሆንም ነበረ። እንደገና ደግሞ የአካባቢው አየር አልተመቸንም ብለው ያው ነፃ ተማሪዎች ስለሆኑ የሚመጡት እዚህ አስራ አምስት ተማሪ ብናስገባ የምናስመርቀው ዘጠኝ ወይ ሰባት ነው። አመመን ብለው ጥለው ይሄዳሉ። ያው እንግዲህ መያዣም የለንም። በበጎ ፈቃድ መጥተው የሚማሩ ናቸው። ለብዙ ጊዜ ይህን ጉዳይ አይተን አጥንተን ሀገረ ስብከቱ አጥንቶ ውጤታማ ሳንሆን በመቅረታችን ቤተ ክህነት በየዓመቱ በጀት ይልካል። ነገር ግን በትምህርት አሰጣጥና ምልመላ ላይ በደንብ ያልተሳኩልን ነገሮች ስላሉ አጥንተን ወደ ቅዱስ ሲኖዶስ አቅርበን ማሰልጠኛውን ወደዚህ ወደ ቤሬ ወደ ደብረ ጽዮን ገዳም እንድናመጣው ያስገደደን ጉዳይ ውጤታማ ስላልሆን ነው። ውጤታማ ስላልሆን በጀቱ ገንዘቡ በደሞዝ ደረጃ ይከፈላል። ተማሪዎቹ ቀለባቸውን እየገዙ እየበሉ ይማራሉ። ለምሳሌ ሰው ትምህርት ሲሰጥ ከአምስት ሰዓት በኋላ የሚማረው ተማሪ ስለ ምሳው ነው የሚያስበው ማለት ነው። በግሉ ሄዶ አብስሎ ገዝቶ ስለሚበላ ስለዚህ ትምህርቱን አያዳምጥም። በቂ ፕሮግራም መሪ እንኳን ማግኘት ስላልቻል፣ ቅዱስ ሲኖዶስ ቋሚ ሲኖዶስ ላይ አቅርበን በቅዱስ ፓትርያርኩ መሪነት ይህም ማሰልጠኛ ወደዚህ ልናዞረው ነው ይፈቀድልን። ለምን ውጤታማ አልሆንም? ማሰልጠኛው ከሀገረ ስብከቱ ርቋል። ስለዚህ የሚያስተምሩ መምህራንም ደግሞ በዛ ላይ መምህራኑ ግማሾቹ ለቀው ወደ አዲስ አበባ ገብተዋል። እንደገና ደግሞ ያሉትን መምህራን አመመን ወደዛ ልንሄድ አሞናል ቅዝቃዜው ያመናል የሚል በሚል ሽፋን የሚያስተምሩ ሰዎች ስለጠፉ ማሰልጠኛውን ቅዱስ ሲኖዶስን አስፈቅደን ወደዚህ እንዲመጣ እንዲዛወር ካደረንበት ጊዜ ጀምሮ ውጤታማ ሆነናል። በፔሪድ በየሰዓቱ ነው ገብተን መምህራኑ ገብተው የሚያስተምሩት እዛም አንሄድም ያሉ መምህራን ፈቃደኞች ሆነው ለማስተማር እዚህ ፈቃደኞች ሆነዋል። እንግዲህ ይሄ ትምህርት ቤት ራሱን የቻለ ቋሚ መምህር የለውም። ቋሚ መምህራን የሉትም። የሀገረ ስብከቱ ሰራተኞች በተደራቢነት ነው የሚያስተምሩት። በአመት አራት አንድ ጊዜ አራት ወር የምናሰለጥነው ስለሆነ ለዚህ ቋሚ በጀት የሚከፈልም ስለሌለ በበጎ አድራጎት የሀገረ ስብከቱ ሰራተኞች ያው መደጎሚያ እየተከፈላቸው በሰዓት በሰዓቱ እየገቡ እዚህ ያስተምራሉ። ሆኖም ግን ከዛኛው አሁን እዚህ ውጤታማ ሆነናል። ከፕሮግራም መሪ እንኳን ያጣንበት ማሰልጠኛ አሁን ዛሬ ጥሩ ሰባኪያንን እያፈራን ነው። እዚህ በቤተ ክርስቲያኑ ውስጥ አገልግሎቱ ሲገለገል ያያሉ። ከዚህ ደግሞ ወጣ ሲሉ ደግሞ የቅዳሴ መምህራን አሉ፣ ትምህርት ቤት አለ፣ የአቋቋም ትምህርት ቤት አለ፣ የቅኔ ትምህርት ቤት አለ፣ የመጽሐፍ መምህር አለ። እዚህ የሚማሩ ተማሪዎች እውቀታቸውን በማስፋት ቅዳሴ የሚፈልጉ ቅዳሴ ግዝ ለማጥናት የሚፈልጉ ደግሞ ግዙን በማጥናት መጽሐፍት ስብከተ ዘዴ ማጥናት የሚፈልጉ የአዲስ ኪዳን መምህር ስላለ እዚ እያጠኑ ውጤታማዎች ሆነዋል። ጆሯቸው ቃል እግዚር በየቀትኑ ስለሚሰማ ውጤታማ ሆነን ጥሩ ጥሩ ሰዎችን ቤተክርስቲያን መምራት እስኪችሉ ድረስ አድርሰን አስተምረናቸው ውጤታማ ሆነናል። በዚህ ምክንያት ይህም ማሰልጠኛ ወደዚያ ምተናል። በእርግጥ ብዙ ሰዎች ቅር ብሏቸዋል። እኛ እንግዲህ እግዚአብሔር እንዲመቸው ነው የምንፈልገው። ቅዱስ ሲኖዶስ የሰጠን በጀት ተግባራዊ እንዲሆን ስራ ላይ እንዲሆን ነው የምንፈልገው። በተመቻቹ ቦታ አሰልጥኑ ብሎ ቋሚ ሲኖዶስ፣ ቅዱስ ሲኖዶስ ፈቃዱን ስለሰጠን እዚያ አመተን እያስተማርን ነው። በተጨማሪ የኛው ፕሮጀክት ተጠንቶ ቅዱስ ሲኖዶስ ፊት ቀርቧል። ያ ወደ ኮሌጅነት እንዲያድግ ማለት ነው። ጨንቻ ማሰልጠኛ ወደ ኮሌጅነት እንዲያድግ ቅዱስ ሲኖዶስ ተወያይቶ ከዚህ ከዝግቲው አራት ጉባኤ ምስክር ቤት ጋር በጀቱ አሁን አሁን በዚህ ዓመት የኮሪደር ስራ ጠቅላይ ቤተ ክህነቱ ስለገጠመው ብዙ የምናለማቸው ቦታዎች ስላሉ አሁን በጀት ለማንም አንሰጥም ስለተባለ ለግንቦት ተቀጥሯል። የጨንቻ ማሰልጠኛ ወደ ኮሌጅነት እንዲያድግ ቅዱስ ሲኖዶሱ ተቀብሎታል። የዚግቲውንም የአራቱን ጉባኤ ምስክር ቤት ቅዱስ ሲኖዶስ ተቀብሎት በአድናቆት ተቀብሎት በጀት እንዲያዝላቸው ትእዛዝ ሰጥቶበታል፣ እና አሁን እንግዲህ በጀቱ ሲፈቀድ የምዕመናኑ ቃል ስለገቡ ህንፃውን እንሰራለን፣ መማሪያውን እንሰራለን፣ መመገቢያ አዳራሹን እንሰራለን፣ ማደሪያ ቤቱን እንሰራለን ብለው እስከ ሐዋሳ ድረስ በመሄድ የተቋቋመው ኮሚቴ እስከ ሐዋሳ ድረስ በመሄድ ይህንን ማሰልጠኛ ለመስራት ተንቀሳቅሰዋል። ምእመናንና በዚሁ እንግዲህ ይህንን ቅዱስ ሲኖዶሱን እየጠበቅን ነው። ይሄ እንግዲህ በትምህርት የተጎዳ አገር ነው። በየአቅጣጫው የአካባቢ ልጆች እንዲማሩ የመላው ኢትዮጵያ ትምህርት ቤት ነው። በመሰረቱ የዚህ አካባቢ ብቻ አይደለም። በተለይም እንግዲህ የዚህ አካባቢ ሰዎች በወንጌል ትምህርት ብዙ ጉዳት የደረሰበት ህዝብ ስለሆነ፣ ብዙ መናፍቃን የወረሩት አካባቢ ስለሆነ ቶሎቶሎ አስተምሮ ልጆችን አፍርቶ ወደ ህዝቡ ማሰማራትና ወደ ትክክለኛው ተዋህዶ እምነት ወደ ጥንታዊው በሐዋርያ ሥራ ምዕራፍ ስምንት ላይ ወደ ተረከብና ትክክለኛው ኦርቶዶክስ ተዋህዶ ቤተ ክርስቲያን ህዝቡን እንዲመልሱ ለማድረግ ማሰልጠኛው ተፈቅዷል። የቅዱስ ሲኖዶስን ውሳኔ በመጠባበቅ ላይ ነው ያለ ነው። እንግዲህ ጠቀሜታው እየሰፋ ይሄዳል። አገሩ እያደገ ህዝቡም ወደ ትምህርት እየመጣ ወደ ሃይማኖቱ እየተመለሰ ይመጣል ብለን ተስፋ እናደርጋለን። በዚህ ምክንያት እንግዲህ ማሰልጠኛው ወደዚህ አምጥተነዋል ማለት ነው። በአሁኑ ሰዓት ሀገርም ቤተክርስቲያንም ችግር ላይ ነው ያሉት። ሀገር ችግር ላይ ወደቀችው ጠላቶቻችን በውጪው ፕሮጀክት ይሰርተውብናል። እርስ በርስ እንድንለያይ፣ እንድንጋጭ፣ እንድንጣላ በየጊዜው ያው አድዋ ላይ የኢትዮጵያ ህዝብ ያሸነፋቸው ነጮች ያው እንቅልፍ የላቸውም። መልካቸውን በመቀየር ህዝባችንን በማከፋፈል በማለያየት ፕሮጀክት በመሰረት ስለሰሩብን በአሁኑ ሰዓት ሀገር ችግር ላይ ነው ያለች። እርስ በርስ ወንድማማቾች እየተጣሉ እየተጋጩ ያሉበት ሰዓት ነው። ይሄ ደግሞ ፕሮጀክቱ እንደተሰራ ህዝባችን ማወቅ መረዳት ይኖርበታልና አንድነቱ ፍቅሩን እንዲያጠነክር ነው ህዝቡ። በሌላው በኩል ቤተክርስቲያናችን ከባድ ፈተና ላይ ነው ያለችው። ቤተክርስቲያኗ አሁን ሁሉም ድርጅቶች የመጡ ድርጅቶች በዓለም ከዓለም ተውጣጥቶ የመጡ ድርጅቶች ሁሉ እቅዳቸውና አላማቸው ቤተክርስቲያኗ እንድትጠፋ ነው። በቃ ቤተክርስቲያኗ እንድትጠፋ ማንም፣ አሁን ያሉ ድርጅቶች አንዱ ከአንዱ ጋር የሚከራከር ወንጌል አውጥቶ የሚከራከር የለም። የሁሉም ሰይፍ፣ የሁሉም ክርክር፣ የሁሉም ጥላቻ በዚህ ጥንታዊት ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ እቺ ቤተ ክርስቲያን ቅድም እንደጠቀስኩት በሐዋርያት ስራ ምዕራፍ 8 ላይ በጃንደረባ አማካኝነት ወደ ኢትዮጵያ የገባች ተዋህዶ እምነታችን ናት። ጥምቀተ ክርስትናን ተቀብለናል። ከዛ በፊት በብሉ ኪዳን አምነን ስንኖር የነበርነናል። አሁን እቺን ጥንታዊ ቤተ ክርስቲያን በ16ኛው መቶ ክፍለ ዘመን የፈለቀው ሃይማኖት የመነጨው ሃይማኖት ቤተ ክርስቲያኒቷን ለማጥፋት ብዙ እቅድ ብዙ ዓላማ ይዞ የተነሳበት ዘመን ነው። የስነ ልቦና ጦርነትም ያለበት ዘመን ነው ይህ ዘመን። ስለዚህ አሁን ምንድነው፣ የኢትዮጵያ ሕዝብም የኢትዮጵያ ካህናትም አባቶቻችንም ሁሉ ጠንክረን ሕዝባችንን ማስተማር ቤተክርስቲያን የሌላት መረጃ የለም ቤተክርስቲያን ብዙ መረጃ አላት ብዙ ምስጢር አላት። በመጽሐፍ ቅዱስ የተመሰረተ መረጃ ነው ያላት ቤተክርስቲያናችን ሕዝባችንን ጠንክረን ማስተማር ወደ ነበረበት እንዲመለስ ወደ ጥንቱ ወደ ነበረው ሃይማኖት ዛሬ እኛ ከነጮች ሃይማኖት አንማርም። ይሄ ብረት ማቅለጥ ቴክኖሎጂ በሰማይ የሚበረውን በምድር የሚሽከረከረውን ለመስራት ካልሆነ በስተቀር ሃይማኖት ከነጮች ልንማር አይገባንም። ለምን እኛ ሃይማኖት ስላለን የጥንት ሃይማኖት ስላለን። በዚሁም ላይ ደግሞ በዚህ ዘመን ክፉ ጸያፍ የሆነ ነገር እየተሰራ ያለበት ዘመን ነው። በውጭው ዓለም ሕገ እግዚአብሔርን አፍርሰው ወንድና ወንድ እንዲጋባ ያሉ ሃይማኖቶች ናቸው። አሉ ወንድና ወንድ በትዳር እንዲጋባ፣ ሴትና ሴት በትዳር እንዲጋባ ብለው የወሰኑ ሃይማኖቶች እኛን ሃይማኖት ሊያስተምሩን አይችሉም። አይጋባ ከነዚህ ሃይማኖት መማር የለብን። እኛ የራሳችን ሃይማኖት አለን። ተዋህዶ እምነታችን እግዚአብሔር የሞተላት የሞተባት የተሰቀለባት የሞተባት ሞትን ድል አድርጎ የተነሳባት ወደ ክብሩ ያረገባት ዳግም ደግሞ ለፍርድ የሚመጣባት ተዋህዶ እምነታችንን አጠንክረን መያዝ ነው እንጂ ዛሬ ሕገ እግዚአብሔር አፍርሰው ወንድና ወንድ እንዲጋባ ብለው ሴትና ሴት እንዲጋባ ብለው የወሰኑ ሰዎችን ሃይማኖት የኢትዮጵያ ሕዝብ መቀበል የለበትም። ይህ በጣም የተሳሳተ መስመር ነው፣ የተሳሳተ መንገድ ነውና ሕገ እግዚአብሔርን ያፈረሱ ስለሆኑ እንደገና ሕገ እግዚአብሔር ማፍረስ ብቻ አይደለም የሃይማኖት ትምህርቱም የፈረሰ ነው። ሎቱ ስብሐት ኢየሱስ ክርስቶስ አማላጅ ነው ማለት ፍጡር ነው ማለት ነው። ፍጡር ፍጡር ደግሞ ዓለምን አያድንም። መድኃኒታችን ኢየሱስ ክርስቶስ ቅዱስ ዮሐንስ እንደተናገረው ወእግዚአብሔር ውእቱ ቃል ነው፣ ቃልም እግዚአብሔር ነበረ ነው። በመጀመሪያ ቃል ነበር አለ ዮሐንስ። ቃል የት ነው የነበረው? በእግዚአብሔር ዘንድ ነበር ማለት በአባቱ ውስጥ ሕልው ነበር ማለት ነው። ኢየሱስ ክርስቶስ በአባቱ በቁ ውስጥ ህልው ነበረ በእግዚአብሔር ዘንድ ነበረ ማለት በአባቱ ውስጥ ህልው ነበረ ቀጥታ ዮሐንስ ደግሞ ምን አደረገ አሁን አመጣና አካል ፈጠረለት ምን ብሎ ነው ቃልም ራሱ እግዚአብሔር ነው አለ ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው አዎ ስለዚህ ይህን ሁሉ ስለሚክዱ በጣም የዶግማ ጥሰት ያለባቸው ስለሆኑ እንደገና ደግሞ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንድትጠብቋት እናንተን ጳጳሳት አደረገ፣ ላለው በደሙ የዋጃት ቤተ ክርስቲያንን ኢየሱስ ክርስቶስ ነው እግዚአብሔር የተባለው እሱ ነው። ዮሐንስ ሐዋርያትም እግዚአብሔር አሉት፣ ዮሐንስም እግዚአብሔር አለው። ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ወልድ ስጋ ለብሶ ወደዚህ የመጣ ስለሆነ አምላክ ነው። ሳይቀዳደሙ ሳይበላለጡ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ከሦስቱ አካላት አንዱ አካል ወልድ ሰው ሆነ ብለን ነው የምናምነውና ዛሬ ይሄ የተዘበራረቀ ዓለም ውስጥ ያለውን ክህደት ትቶ የኢትዮጵያ ሕዝብ ወደ ትክክለኛው ሃይማኖት ወደ ሐዋርያ ስራ ምዕራፍ ስምንት ላይ ወዳለቿ ወደ ተዋህዶ እምነት ሕዝቡ እንዲመለስ ካህናቱ ደግሞ ይህን ሕዝብ እንዲመለስ ማስተማር ይኖርባቸዋል። ይህንን መልእክት አስተላልፋለሁ። ይሄ አምላካዊ ቃል ነው። ይሄ ትልቅ ማዕድና የቤተክርስቲያናችን ትልቁ ክህደት ነው። ይሄንን ኢየሱስ አማላጅ ነው ማለት ለቱ ትልቅ ሂደት ነው። ሶስቱ አካላት አይበላለጡ እንደማይበላለጡ ደግሞ ኢየሱስ ክርስቶስ ራሱ ምን አለ? ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ማለት አጥምቁ ማለት ይሄ አቻነት ነው። ሶስቱ አካላት የማይበላለጡ መሆኑን በሶስቱ አካላት ያልተጠመቀ ያላመነ የማይድን መሆኑን አብ፣ ወልድ፣ መንፈስ ቅዱስ እኩል መሆናቸውን ማቴዎስ 28 19 ላይ ራሱ መድኃኒታችን ኢየሱስ ክርስቶስን ነው ያስተማረን። እግዚአብሔር የተባለው ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ ለዘላለም የተባረከ አምላክ ነው የተባለው ኢየሱስ ክርስቶስ ስላስተማረን ይህንን ክህደት የሞላበትን ዓለም ከዚህ ወጥቶ ህዝባችን ወደ ትክክለኛው ተዋህዶ እምነት ይሄ ዝብርቅርቅ ያለ ዓለም ነው አሁን፣ በጣም የተዘበራረቀ ውጥንቅጡ ይወጣ። ግን ይሄ ዝብርቅርቅ ለምን መጣ አንልም። ለምን ጌታ ራሱ ትንቢት ተናግሯል። ብዙሃን ይመጹ በስሜ ብሎ አስተምሯል። ብዙዎችን ያስታሉ ብሏል። ተጠንቀቁ ኡቁ ከያስህቱኩም ብሎ ለደቀ መዛሙርቱ ሲነግር ያ ትምህርት ለኛም ጭምር ስለሆነ ህዝባችን ወደ ትክክለኛው ሃይማኖት እንዲመለስ ራሱን እንዲያይ አሁን የሐዋርያት ሥራ ምዕራፍ ስምንትን ን ሲያነብ በኢትዮጵያ ህዝብ ራሱን እዛ ውስጥ ያገኘዋል። ህዝቡ ራሱን የሐዋርያት ሥራ ምዕራፍ ስምንት ውስጥ እዛ ያገኘዋል። እጃ እንደረባው ገንዘብ ሚኒስቴሩ ሄዶ ተዋህዶን አመጣ፣ ጥምቀትን አመጣ። እዛ ውስጥ ነው ያለ፣ ነው እኛ። ከዛ በኋላ በሰው ሲስተም የተሰሩ በሰው ዘዴ የተቀነባበሩ እምነቶች ከእግዚአብሔር ጋር አያገናኙም። ካህናቱም ጠንክረን እንድናስተምር ያስፈልጋል፣ ህዝቡም ወደ እምነቱ ጠንክሮ እንዲመለስ፣ ይህንን በጥብቅ አደራ ላለው ማለት ነው።